ምንድን ነው እልልበሉ ቆይ እንደው ዛሬም ቀሩ እነዚህ ልጆች እያልኩኝ ምናምን ነገር እያለ ከቻላሉም እንዴ እንደዚህ ሰፕራይዙ ትልቅ ስለሆነ ነው የቆያችሁት አይደለም ችግር የለም። እንኳን ደህና መጣችሁ። ምናልባት እናንተም ተጨንቃችኋላ፣ ቤተሰብ ተጨንቃችሁ ነበራ። ዛሬም ቀሩ፣ ወይኔ በናፍቆት አለቀን እያላችሁ። ዛሬማ ሶፍት ይዘን ተሰልፈን ነበረ የምናድረው። ሰላም ጤና ይስጥልኝ እንድና የተከበረው ተከታታዮች፣ ተከታታዮች እንደምንቆያችሁልኝ፣ ወይ ውዶቼ ማሮቼ ትላላችሁ። ያው ልጆቻችን ሎግ ማረግ እየበቁልን ነው። እየተበቃቁልን ነው። ያው ቤተሰብ ልጅ ከመምጣቱ በፊት ቤት ያስፈልጋል። መጸለያ አንዳንድ ነገሮችን ማስተካከል ግድ ይላል አይደለም ብሉኬና ሀይሚ እንግዲህ አብረው ይኑሩልን ስንል በቅድሚያ የሚያስፈልጋቸው ሰፋ ያለ ቤት ነው። ዛሬም ያንን ነገር በተግባር ብሩኬ አድርጎታል ማለት ነው። ሰፋ ያለ ቤት ተከራይቻለሁ እያለ ነው። እኔ አይመስለኝም ገዝቶላት ነው ገዝቶላት ነው የሚሆነው፣ እና ተከራይቻለሁ ከምትል ከመትል ገዝቻለሁ ቃስ በቃስ እኔ በነገራችን ላይ ብሩኬ አንዳንድ ጊዜ የሆነ ሁሌም የምገረምበት ነገር አንዳንዴ አይደለም ሁሌም የምገረምበት ነገር የብሩኬ አንድ ነገር አለ የሆነ ነገር ሲያደርገው አድርጎ ብቻ ማሳየት እንጂ የሆነ ነገር አደርጋለሁ ብሎ አያወራም። አድርጎ ያሳያል። ሊያደርግ ያሰበውን ደግሞ በውስጥ ያወራበታል። ከዛ ያሰብኩት ነገር አለ ነው የሚለው። እዚህ መጥቶ እንደዚህ ላደርግ አስቤያለሁ አይልም እና ከባድ ነገር አለ ሲል ነበረ ትናንትና ዛሬ። ያንን ከባድ ነገር ይኸው በተግባር አሳይቶናል። በጣም አሪፍ ነው። እግዚአብሔር ይመስገን። ለዚህ መብቃት በራሱ ይሄ እንደ ቀላል ነገር አትዩት። ቤት ተከራይቶ ነው ወይ እንደዚህ የሚሆነው ምናምን ብላችሁ ሌላ ወሬ፣ ሌላ ውስብስብ ውስጥ እንዳትገቡ ውዶቼ እግዚአብሔር ነው የምላችሁ እኔ ብሩኬ። ከማድረጉ ማድረጉን ተዉትና ማድረጉን ተዉትና ማሰቡ ብቻ በቂ ነው ለእኔ። የምሬ ነው። እኔ ዛሬ ቤት ተከራየ። አብረው ሲሆኑ ብዙ ነገሮችን ያስባሉ፣ ብዙ ነገሮችን ይመካከራሉ። ነገ ምን ማድረግ እንዳለባቸው፣ ነገ ለልጆቻቸው ምን ማድረግ እንዳለባቸው፣ በምን አይነት ሁኔታ ህይወታቸውን መብራት እንዳለባቸው አብረው ሆነው ማውራት ይችላሉ። ፍቅር ይጨምርላቸዋል። እነዚህ ልጆች ብሩኬ በተለይ ደግሞ ስም ለሀይሚ በቃ ፍቅር ጨምሮበታል። በቃ እንዲህ ምን ሆኖ ነው ልጁ ማለት ነው። አማቼ እኮ ጣብር ግፍ እኳለ ቅማምዬ የኔ ጠንበላል የአንቺ ሸበላ እኮ ነው ይሄ። ለአንቺ አዘጋጀልሽ አብረሽ እንድኖር ትፈልጌለ ሰው ፍላጎትሽን ይዋ ማልቻለሁ። አረ ብሩኬ መችክ የምር እግዚአብሔር፣ እኔ በጣም ደስ እያለ ነው። ግን ማለት ነው ውዶች፣ ይህንን ብሩኬ እንደዚ ሲሆን የሮማንቲክ ምናምን ነገር እንትን ሲል የእሱ የሚያፈቅሩት ሰዎች እንዴት ይቻሉት በመቤት ስም እንዴት ይሄንን እያዩ ግን እንዴት ነው ማለት እንዴት ችሎ ነው ህይወትን እየኖሩ ያሉት? እኔ በጣም ጥያቄ ሆኖብኛል። ለማንኛውም አጣሩ እንግዲህ። ዛሬ ይህንን ሰፕራይዝ ሀይምዬ ቅማምዬ ምንም የምታውቀው ነገር የለም። ያው ከቤት እንደተለመደው ተባራ ውጭ ውላ፣ ቡሩኬ ይህንን የመሰለ ቤት ተከራይቶ ጂፕላስ ዋን ጂፕላስ ዋን ቤት ያው ሀይምዬ ግን እንዴት የኔን ሶፋ የሚመስል ሶፋ እዝ ተቀመጠ ብላ ጭራሽ ሶፋዋን ስታይ አላምንም ማለች። ይሄ ማምነው ነገር አይደለም ቤቴ አይደለም ማለች። እኔ ሶፎን አይቼ ነው፣ እና በሩ ነው። ሶፎ እና በሩ እንጂ አጠራጠረኝ፣ ሌላው ነገር ተቀይሯል። እውነቱን ስነግራችሁ ኪችኑ እንደ ተቀየረ ያስታውቃል። ሳሎኑ ሰፊ ነው። የሀይሚዬ ክላስ ሰፊ ነው። ይሄ የቡሩ ክላስ እንኳን እንደ ድሮ ነች ጠበብ ያለች ነው። የሀይሚ ክላስ ግን በጣም ሰፊ ነው። በሃይሚ ክላስ ነው ያወቅኩትኝ ቤቱ እንደተቀየረ በአጠቃላይ እና በሳሎኑ ያው በራቸውን ከውጭ ከዚ በፊት እኛ አይተነው አናቅም። ውጭ ላይ ማለት ነው አይቼው አላቅ ዛሬ ነው እንደዚህ ያዩትኝ በካሜራ ምናልባት እናንተ አይታችሁ ታወቃችሁ ራሳችሁ ኮመንት ላይ አስቀምጡ። ነገር ግን ሀይሚዬ እኔ እናት እንኳን ደስ ያለሽ ከምትወጁ ሰው አጠገብ ድህንነትሽ ተጠብቆ ምናምን ነገር። ምክንያቱም እዚህ ጋር ምድረ ውሮ በላዎች ያምነኒ ያምነኒ ያምነኒ ይላል እየመጣ ብሩኬ፣ የኒ ፍቅር የኒ ፍቅር እያሉ ነው አንቺንም እንደዛው አሉ። ስለዚህ ሁለታችሁም ተለያይታችሁ እዚህና እዚያ ተከራይታችሁ ከምትኖሩ እንደዚህ ክላሳችሁ የተለያየ ሆኑ፣ በአንድ ቤት ውስጥ በአንድ ጣራ ውስጥ መኖር በጣም አሪፍ ነው። የሀይሚ እየለ ብቻ አልጋ የእሱ ለብቻ አልጋ። እንደገና ደግሞ የአንድ ወዳጃቸው ክላስ በመሀል አለ። ያው ወዳጃቸው በአንድ ሆነ፣ ስሙ አልተገለጠም፣ እንግዲህ በቪዲዮ መጥቶ ይገለጣል ተብሏል። ያው የሚሆነው ፍፄ ነው፣ ቢሆንም ደስ ይለናል። ምክንያቱም ፍፄን እንደምታውቁት ነው፣ የሁለቱን አንድነት ነው የሚፈልገው። ሁለቱም ሲጣሉ አያዳላም፣ ከሁለቱ መሀል የሚቆም ሰው ነው። ምንም አንግል አይዝም ለሀይሚ ወይንም ለቡሩኬ። እንዲሁም አብዛኛውን ጊዜ ሳየው እንግዲህ ብሩኬ አብሮ አደጉ ነው አይደለ? እንዲሁም ለሀይሚ ያመዝናል። አንዳንድ ጊዜ እውነቱን ስነግራችሁ ለአብሮ አደጉ እንኳን የዛን ያክል እንትን አይልም። አንድ በባለፈው ጠብ ማለት ነው፣ ከወገቡን ገትሮ ነው ይቆመው ትላላችሁ። እና ዋናው አብሮ መሆናቸው፣ እንደዚህ ሰፋ ያለ ቤት መከራየታቸውም በጣም ጥሩ ነው። እንግዲህ ምንድነው ይወለድ ልጅ ይወለድበት ልጅ ፈንጭበት በዝለም ቦሳ ብለናል ረ ብሩክ የእውነት ወገቡን ታጥቆ ነው የተነሳው አሁን ቀጣይ እንግዲህ ምንድነው የምንጠብቀው ሽምግልና እንጠብቃለና አማቻችን አፍጥ ነው አፍጥ ነው እንዳትረሱ የዛሬ ወርም የሆነ አዲስ ነገር አለ የዛሬ ወርም አዲስ ነገር አለ አዎ እንዳትረሱ ውዶች እኔ አረሰውኝ ትዝ ወሩ ራሱ አላልቃላይ ብገፈው ብገፈው ብገፈው ራሱ አላልቃላይ ቀኑ ይነገረን እንጂ እየተጋመሰ ነው ወሩ እየተጋመሰ ነው። ሁለት ሳምንት ቀለበት ካደረገላት ሁለት ሳምንት ሆነው አይደለ? ከዚህ በኋላ አንድ አራት ሳምንቶች እንዲ አራት ሳምንት አንድ ወር አይደለ? እንዲ እኔ ራሴ ቅየታ ምለኝ እንዲ ሁለት ሳምንት ምናምን ይቀረዋል ወሩ እና ለማንኛውም ግን ውዶቼ እንዴት አያችሁ? ደስ አላላችሁም? የብሩኬ አሁን ያደረገው ነገር እኔ በጣም ነው ደስ ያለኝ፣ ስለ እውነት ስለ ራሴ ስገልጸው ማለት ነው። ምክንያቱም ምን መሰላችሁ ሀይሚና ብሩኬ። ከመጀመሪያው ጀምሮ ገና ትንሽ እያሉ ጀምሮ አሁን ላይ እስቲ እዩት ፎታቸው እንኳን ለውጡ ማለት ነው እና ከዛ ጀምሮ እጅ ለእጅ ተያይዘው እዚህ የደረሱ ናቸው። ስለዚህ ፍቅራቸውን አጠንክረው እጅ ለእጅ ተያይዘው የሆነ ቦታ መድረስ ነው እንጂ ያለባቸው የትናንትና የመጡበትን እረስተው እዚህ ጋ ሌላ ነገር መፍጠር የለባቸውም። በቃ ሰው ማለት እንደዚህ ሳታስመስሉ የእውነት ከዋዳችሁ እጅ ለእጅ ተያይዛችሁ ቀጥላችሁ ህይወትን ስትመሩት እንዴት እንደሚጥም አትጠይቁኝ፣ የምሬን ነው ምላችሁ እና በተለይ ደግሞ ሀይሚዬ በጣም ኮንፊደንስ ያላት ልጅ ናት፣ በራሷ የምትተማመን። በቃ በምንም ነገር ጥርጣሬ አያድርባትም፣ በምንም ነገር ባመነችው ነገር ሁሌም እንደምላችሁና ይችን የመሰለች እንቁል ሴት ደግሞ ማግኘት ለብሩኬ በቃ እድለኝነት ነው። የምሬ ነው የምላችሁ። እንደዚህ አብሯት መኖር ግድ ይለዋል። መራቅ የለበትም አሁን ላይ። ያም እየመጣ እኔ ሀይሚን እፈልጋለሁ፣ ይህም እየተነሳ እኔ ሀይሚን እፈልጋለሁ ባዩ ውሮ በላ በበዛበት ሰዓት ብሩኬ ራቅ ብሮ መከራየት የለበትም። ይሄ ሁሉ ለውጥ የመጣው በቃ የባለፈው ጠባቸው ነው። የባለፈው ጠባቸው እንደ መጥፎ ነገር አትዩት። እንዲህ እንዲያስተሳስራቸው አድርጓል። የምሬ ነው ምላችሁ። የበለጠ እንዲያቀራረባቸው አድርጓል የባለፈው ጠባቸው፣ እና እኔ በጣም ነው ደስ ያለኝ። ያ ሰው ዘው ብሎ ሀይሚ ቤት ባይመጣ ኖሮ ምናምን ነገር ይህ ሁሉ አይፈጠርም። ይህ ሁሉ ማለት ነው ስላችሁ። እዚ ጋ አብረው ይኖራሉ ግን ያው ጊዜ ይፈጃል። አሁን አብረው አይኖሩም። ጊዜ ይፈጃል፣ ጊዜ ይወስዳል እንጂ አብረው መኖራቸው የማይቀር ነው። አንድ ቀን ይኖሩ ነበረ ያው ጊዜ ይፈጃል በሚለው እንጂ። ለማንኛውም ግን ውዶቼ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። ምክንያቱም እዚ ጋ አሁን እኔ ቤቱን እንደገዘው ነው የምቆጥረው። የምረኝ ነው ላቸሁ ብሩኬ ተገራይቼ ነው ምናምን አለ እንጂ እንደገዘው ነው የምቆጥረው ቤቱን ማለት ነው። እና ዋናው ማሰቡ በቃ በቂ ነው ራሱ እግዚአብሔርን ለሀይኒ ደስታ ምናምን ነገር እንደዚህ መፍጠር አሪፍ ነው አብሯት እንዲኖር ምናምን ነገር ሁሉን ነገሮችን አስተካክሎ ከጎንሽ አርቅም አብሬሽ ነኝ እኔ ማለት በራሱ ትልቅ ነገር ነው ሌላውን ነገር ተውት በቃ አለቅ እኔ ነው እኔ በጣም አስደስቶኛል ውለዱልን ክበዱልን